እዚህ ጋ የሚገርም ነው የኛ ሙስሊም እና ክርስቲያን አሰጋገድ ላይ ምን ያህል በጣም መመሳሰል እንዳለ። ፖለቲከኛ የሆኑ የግል ጥቅማቸውን ያስቀድሙ ውስታዞችን ዛሬ የምናጋልጥ ይሆናል። ቢስሚላህ አልሐምድሊላህ አሰላቱ ወሰላም አላ ረሱልላ አላአለ ወሰክብህ ወመንዋላ። የተከበራችሁ ወንድምናቶች አሰላሙ አሌይኩም ወረሐመቱላሂ ወበረካቱ።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 ፖለቲከኛ ውስታዞች ወይም ደግሞ በውስታዝ ስም ማለት ነው፣ ፖለቲካን የሚያራምዱ ከዲን አልኢስላም የተጻረረን ነገርን የሚያስተምሩ ኡስታዝ ተብዮዎችን የምናጋለጥ ይሆናል። ይህን ቪዲዮ ሙሉ ሳታዳምጡ ምንም አይነት ኮሜንት ባትሰጡኝ መልካኝ ይመስለኛል። እስቲ ኡስታዝ በጀማል በሽር የተባለው ግለሰብ ምን እንደሚል እንስማ። ያው ዚጋ የሚገርም ነው፣ የኛ ሙስሊም እና ክርስቲያን አሰጋገድ ላይ ምን ያህል በጣም መመሳሰል እንዳለ ቆማሉ ጎንበስ ይላሉ። ከዛም ወደ ታች የሚሆን እንዳሉ ሶስት ሁለቱም አካሄዶች አሉ በተለያዩ ጊዜዎች ምን ጠቅሳቸው አንዳን አንዳንዴ ልክ በቀደም እንደጠቀስኩት የታቦት ጉዳይ በጣም ሰዎች ለመለያያ እርስ በርስ አንዳንዴም ለመበሻሸቂያ ማድረጋቸው ቢያሳዝነኝም መሆን ያለበት ግን በሃይማኖታችን እና በእስልምናው ሃይማኖት በክርስትና በአይሁድ እንደዚሁም በሰዎች በአጠቃላይ አማኝነን በሚሉ ሰዎች መካከል መሰረታዊ የሆኑ የሚያገናኙን ብዙ ነገሮች አሉ። እነሱ ላይ ተንተርሰን የማያግባቡን ነገሮች ላይ ለመወያየት እና ወደ ተሻለ ቦታ ለመድረስ ለምሳሌ። ሁላችንም አማኝነት ስንል በጌታ እናምናለን። ያ ጌታ ማን ነው የሚለው ላይ ግን በሀሳብ በተለያዩ ሁኔታዎች እንለያያለን። ይሄ አንዱ ነው። አማኝ የሚለው ላይ እንስማማለን። ምንም መመሳሰል የሚባል ነገር የለም። ይሄ ምን ይባላል? ማሽቃበጥ፣ አሽቄነት ይባላል። ይሄ የመጨረሻ ማለት ነው ከአንድ ኡስታዝ ነኝ ከሚል ዲነል ኢስላምን አገለግላለሁ ዲነል ኢስላምን ለሰዎች አስተምራለሁ ከሚል ሰው የማይጠበቅ

ለዓለማቱ ጌታ ላላህ ነው በዚህ ላይም አጋር የለውም ይላል ጌታችን አላህ ሱብሐነሁ ወተዓላ። ታዲያ ክርስቲያኖች የሚሰግዱት ለዚህ አምላክ ነው አይደለም? ለምሳሌ ይህን መጽሐፍ ይታያችኋል፣ ውዳሴ ማርያም ነው። ገጽ ሶስት አካባቢ እንዲህ ይላል። ገጽ ገጽ ስንት መሰላችሁ? ገጽ ስድስት ለአብ ለወልድ መንፈስ ቅዱስ አንድ ስግደት እሰግዳለሁ። አንድ ጊዜ ይበል አንድ ሲሆን ሶስት ሶስት ሲሆን አንድ በአካል ሶስት ሲሆን በመለኮት አንድ ለሚሆን እሰግዳለሁ። አምላክ ለወለደች ለመቤታችን ለድንግል ማርያም እሰግዳለሁ። አንድ ሲሆን ሶስት ሶስት ሲሆን አንድ ብለህ ነው የምሰግደው። እንዴት ነው ተመሳሳይ ነው የምትለው? እዚህ ንግግር ላይ መሰረታዊ የሚባል ነገር ደግሞ የሚያግባባን ብዙ ነገራቶች አሉ። በፍጹም መሰረታዊ የሚባሉ ነገራቶች አንድም ነገር ከክርስቲያን የሚያግባቡን ርዕሶች የሉ

እኛ የምናውቀው በልቂስ የምትባለው የመን እንዳለች ነው። የሳባ ንግስት የተባለችው ሱለይማን ፊ ፈለስጢን ሱለይማን ፈለስጢን ያለ ሰው ነበር። አለ ሰላም በሁለቱ መሀል። በጣም የሚያሳዝነው ንግስት ሳባ ኢትዮጵያዊ ናት። ከዛ በኋላ ደግሞ ታቦት አረቦች አዩት ብሎት ሲያሽቀብጥ ተመልክተነዋል። በጣም ነው የምታሳፍረው። በጣም ማለት ታቦት ከየት የመጣ ታቦት ነው? ብራዘር ከየት የመጣ ነው? ዲነሊ ኢስላምን እየናጥክ ማለት ነው። የእስልምና አስተምህሮት ያልሆኑ ነገራቶችን እያመጣ ከዛ በኋላ ስለ ሳጥን የሚያወራው ቁራናዊ ቨርስ ማለት ነው ለታቦት መረጃ አድርጎ ያወራል። ነገር ግን በጣም የሚያሳዝነው ግን አንድን ነገር አስፍሮ ነበር። ይህን ተምኒን ተመልከቱት። እንግዲህ ይህን የተመለከታችሁት ኦፊሻል በሆነ በኡስታዝ ራሱ ኡስታዝ ብሎ ነው የሚጠራው። በነገራችን ላይ ኡስታዝ ጀማል በሽር ላይ የፌስቡክ እንዲሁም የዩቲዩብ ቻናሉ ላይ ኦፊሻል በሆኑ ፔጆቹ ላይ ፖስት ተደርጎ ነው ያየሁት። ምን ይላል? የኢትዮ እስራኤል የኢትዮ ማለት የኢትዮጵያና የእስራኤል ቅርርብ አሳብዷቸዋል። እነማን ግብጾች፣ ማለት ነው። በግልጽ መሳደብም ቀጥለዋል፣ ወይም መሳደባቸውን ቀጥለዋል እያለ ነው ወናውዝ ቢላ ወናውዝ ቢላ በጣም ነው የምታሳፍረው። ከዚህ በፊት እኔ ስለ ፍልስጤም ምን አገባኝ አለ። ወላሂ ቃል በቃል እንደዛ ነው ያለው ፌስቡክ ላይ በጊዜ በጣም ሰዎች ሲጮሁበት ጊዜ እንዴት እንደዛ ተላለ ሲባል ጊዜ ወጥቶ ይቅርታ ጠየቀ። እኔ ለማለት የፈለኩት ምናምን። ከዛ ደሞ መተው ደሞ ኢስላሚክ የሆነ ይሄ ቢዳ የተለያዩ ነገራቶችን ማስተላለፍ ወይም ደሞ እነዚህ ፈሳዶችን ለሕዝበ ሙስሊሙን ለማሰራጨት ደፋ ቀና ይላሉ። ከተለያዩ አረብ ሀገር እህቶቻችን ብር ማዋጮ እያሰባሰቡ ለፊልም ሲያዋጡ እንመለከታለን። ነዒማ ሙሐመድ 1 ሺህ 500 ዶላር አላሁ አክበር። አንድ ሺህ ዶላር ገዝቷል ወይም ቃል ገብቷል። ሹክራን ጀዛኩሙላሁ እናመሰግናለን። እንግዲህ እንደተመለከታችሁ አስር ዶላር ድብር ምናምን ይላል ምንድነው ኡስታዝ ሆኖ ማለት ነው? ወና ቡዚ ቢላ እኔ መካሪ የለውም ወይስ ምንድነው? አላቅ መካሪ የላቸውም ወይ? ኢህዋነል ሙስሊሚን ሲባል በነገራችን ላይ ከባድ ናቸው። እናንተ አይገባችሁ። ስለነሱ ባክግራውንድ ሂስትሪ፣ አላማቸው፣ ግባቸው፣ አካሂዳቸው እንሻላ አንድ ቀን በሰፊው ማለት ነው የምንማማር ይሆናል የማቃትን ማለት ነው ምክንያቱም አህባሽ ሱፍያ አሻሪያ ምናምን የሚባሉ እነዚህ ፊርቆች ሰለፊያ መንሐጅ ላይ ላለ ሰው ትክክለኛ አቂዳ ለያዘ ሰው ግልጽ ነው፣ ግን ይህን በጣም እስስት ነው። ከሱናን ሰው ጋር ሱናን ተላብሶ ነው የሚቀርበ ከዛን ከሽርክያት ቢዳ ከሚሰራውን ጋር ተመሳሳይ የሆነ ገጸ ባህሪ እያስመለከተ እየተወነ ከነሱን ጋር ይቀጥላል። ምክንያቱም ፐርፐዙ ምንድነው ሲባል ብርን ማግኘት ወይም ደግሞ ስልጣን ላይ ማውጣት። ይሄ በገሃዱ ዓለም የምናየው እውነታ ነው። እስራኤልን አስመልክቶ የተናገረው ንግግር አለ እንስሙ። ወልከናዚር ብሎ በዚህ መልኩ የዶክተር አብይን ፊት የናታንያሁን ፊት በዚህ መልኩ አስቀምጦ እንግዲህ የሁለቱ መቀራረብ ይህን ያህል እያስፈራን ነው የሚል ይመስላል። እና እስኪ ለማንኛውም የእሱን ዝርዝሩን በተመለከተ ማለትም ምን እያለ ነው፣ ምንድን ነው ያስፈራቸው እነሱን፣ ምንስ አይነት ስምምነት ቢደረግ ነው እንደዚህ የሚሆኑት የሚለው እንግዲህ እንደሰማችሁት ነው። በዚህ ልክ ማለት ነው። ግብፅኝ ይሁን ማንኝ የኢትዮጵያ መሳደብ አይችልም። ነገር ግን ከእስራኤል ጋር መቀራረባቸው እነዚህ ሰዎች ወይም የግብፅ አክቲቪስት የሚባሉ ሰዎች እየተቃወሙ ያሉት ለምንድን ነው ስንል የምር ኢትዮጵያ ከእስራኤል ጋር ሆና ከዛ ግብፅን ነው አይደለም። አንዳንድ ቪዲዮዎች ለመመልከት ሞክረህ ያለው እንዴት ፊልስጤማውያን ምናምን ብሎ እንደዛ እየተናገረ ነው። ይህ ጀማል የሚባለው ሰውዬ እኔ አይ ኖ የራስን ፈትሽ። አያቴ ልትሆን ትችላለህ፣ ከኔ በጣም ቀርተህም ሊሆን ይችላል፣ የበለጠ እውቀት ታውቅ ትችላለህ። ነገር ግን በዚህ ልክ ግልጽ የሆኑ ነገራቶችን የማያሻሙ ነገራቶችን ከክርስቲያኖች መሰረታዊ በሚባሉ ነገራቶችን አንድ መሰረታዊ የሚያግባባን ነገር ምንም ነገር የለም። በነገራት አንድን ነገር ዓለማዊ በሆኑ ጉዳዮች ላይ ማለት ነው ሰዎች ተግባብተው መኖር አለባቸው። ይህ የእስላም አስተምሮት ነው። ስቲል እስካሁን የምንኖርበት ብሎም ደሞ መልክተኛው አለይሂ ሰላቱ ወሰላም ኑሮ ያሳዩን እኛን ደሞ እንዴት መኖር እንዳለብን ያስተማሩ ነው እንጂ ከዚህ ውጪ መሰረታዊ የሆኑ ሹዎችማ እንዲህ የተባለ ሙስሊም ማህበረሰብን ማደንዘዝ አላሁ Subhanahu Wa Ta'ala ዘንድ ከባድ ቅጣት ነው። ከባድ የሆነ ቅጣት ገባችኋ? ስግደትን እንዲ ነው። ከዛ ታቦትን ኢትዮጵያ ውስጥ አለ አየሁት። ያው ኢትዮጵያ እንዲ አይነት ቅርስ አላት። ወናውዙ ቢላ የምር አለ ቁራን ላይ ቁርኣንን ማስተባበን ነው። በነገራችን ላይ በጊዜው ሳጥን ነበረ። ያን ደግሞ ልብስ ማስቀያ የተለያዩ ነገር አሶች ነበሩ። አላኩል ይሃል ለሙስሊሞች እዘኑ እባካችሁ፣ ሙስሊም ነን እያላችሁ እንዲሁም ደግሞ ትልልቅ ሚዲያዎች ላይ የቀረባችሁ የሙስሊም አስተማሪዎች ነን ውስታዞች ነን እያላችሁ የተበከለን አስተምሮት እንድታስተምሩ፣ እኛ በተቻለን አቅም እንዲ አይነትን ነገር ዲፌንድ እናደርጋለን። ለማንኛውም ለዛሬ ይህን ካልኳችሁ ሀዛ ወቢላይ ላይ ተፊክ